ኦርቶዶክስ ቤተ ክርስቲያን ዘፈንን ትደግፋለች ወይ ዘፈን መስማቱን አይደለም ኢቭን ዘፈን ማውጣቱንም ጭምር ትደግፋለች ወይ የሚል ጥያቄ አለኝ ዘጠና ፐርሰንት ዘጠና ፐርሰንት ኢትዮጵያዊ ወይም ዘጠና ፐርሰንት የሚሆኑ የጥበብ ሰዎች ኤዲ አፍሮን በሉ ዳዊት ጸጌን በሉ ያሉ ኢትዮጵያ ውስጥ ያሉ ዘጠና ፐርሰንት ዘፋኞች ኦርቶዶክሳውያን ናቸው ወይም የኦርቶዶክስ እምነት ተከታዮች ናቸው ኦርቶዶክስ ዘፈን ትደግፋለች አያደግፍም የሚለውን ሳትሳደቡ በቅንነት ኮሜንት ላይ ጻፉልኝ ዘጠና ፐርሰንት ኦርቶዶክሳዊ ለምንድን ነው? ዘፋኝ የሆነው የቴዲ ዘፈን ትዝ ይላችኋል። አይ ሀጢያት ነው ብላችሁ አልፋችሁ ይሆናል እኮ እናንተ ጅሎቹ። አይ ድል ኃይሌ ቀን ኃይሌ ምን ነበረ? ንገሩኝ እስኪ እሺ። በእንደዚህ አይነት ቪዲዮ መስራት ባልፈልግም ግዴታ ስለሆነብኝ ይሰራል ለዚህ አይነት ቪዲዮዎችን ማለፍ ስለማልፈልግ አውርቼ ማለፍ እንዳለብኝ ስለተሰማኝም ጭምር ነው የማወራው። ምንድ ነው ከላይ እንደሰማችሁት መጋቢ ሐዲስ እሸቱ ምንድነው እያለ ያለው የቴዲ አፍሮን ዘፈን አንስቶ ያው ፕሮግራሙ መንፈሳዊ ፕሮግራም እንደሆነ ነው የምናውቀው፣ እና ቃል በቃል ይሄንን የቴዲ አፍሮን ዘፈን ኃጢአት ነው ብሎ ያለፈ ሰው እኮ አይጠፋም እዚህ ውስጥ ምናምን ብሎ ጭራሽ ሰድቦ ነው የሚያልፈው ማለት ነው። ምን ብሎ ጅሎች ብሎ ሰድቧቸው ነው የሚያልፈው ማለት ነው። እንዴት ዘፈኑን ኃጢአት ነው ብላችሁ እንደውም አስባችሁት ይሆናል እንዴ? የሚል ወቀሳኔ አለ። ከዛ ቀጥሎ ደግሞ ምንድን ነው የሚያነሳው በዛ ሰዓት ሚስቁ ሰዎች ምናምን አሉ ማለ ጉባኤ ውስጥ ማለት ነው። እና ነገሩ ሙሉ ቪዲዮን ስትሰሙት ማለት ነው ዘፈን ኃጢአት እንዳልሆነ ጥበብ እንደሆነ ምንም አይነት መጽሐፍ ቅዱሳዊ ተቃውሞ እንደሌለው ነው ሲያስተምር የነበረው ማለት ሙሉ ቪዲዮን ስትመለከቱት እኔ ጥያቄ የሆነብኝ ይሄ እንደዚህ እንደዚህ ማውራቱ አይደለም። አሁን ከነ ጥበብ ነው ደግሞም ስጦታ ነው ምናምን ብሎ ጀስት ጉባኤ ላይ ነው ስቴጅ ላይ ምናምን ወይ አውደ ምሕረት ላይ ሆኖ ምናምን እያወራ እንደሆነ የሰማሁትና አሁን ትልቁ ጉዳይ ነው። አይደለም ብሎ ማስተማሩ ብቻ ሳይሆን ትክክል እንዳልሆናችሁም ጭምር ወቁ ብሎ ነው እየነገራችሁ ያለው። ጉባኤ ውስጥ ይሄንን ዘፈኖችን የምትቃወሙ ከሆነ እንዴት እንዴት ዘፈን እንዴት ትቃወማላችሁ? ኃጢአተኞች ናችሁ በመቃወማችሁ ብሎ እንደውም እየተሳደበ ምናምን ያለ